ፍትህ ለቆሴ ሀድያ ህዝብ። በቆሴ የምኖሩ የሀድያ ህዝብ መልካምድራዊ አሰፋፈር ታሪካዊ ዳሰሳ ባጭሩ። ቆሴ ቀበሌን በሀድያ ዞን የቀድሞ ኩንታባ የአሁኑ ምሻወርዳ ወርዳ ያስተዳድር እንደነበር የተለያዩ የታሪክ መዝገብቶች በሚገባ ያስረዳል። ነገር ግን በ1990ዎቹ ያለ ፍላጎታቸው ወደ ጉራጌ ዞን አስተዳደር እንደተካለለ መሆኑን ይታወቃል። በጉራጌ ዞን አስተዳደር ስር የሚገኘው ቆሴ ቀበሌን የኢህአዴግ አገዛዝ ዘይቤያቸውንና መስራታዊ ይዞታቸውን ኢዴሞክራታዊ በሆነ መንገድ የወሰን አክልል ለውጥ ማድረጉን ይታወቃል። በዚህም ሁኔታ ወደ ጉራጌ ዞን አስተዳደር ከተካለለ ወዲህ በቆሴ ቀበሌ የሚኖሩ የሀዲያ ህዝቦች የራሳቸውን ቋንቋ፣ ባህልና ታሪክ፣ መልክዓ ምድር አጠቃላይ እሴቶቻቸውን ሆን ተብሎ አስተዳደራዊ መንገድ ወይም ግንኙነት እንዲያጡ ተደርጓል። በቆሴ ቀበሌ የሚኖሩ የሀድያ ህዝቦች ህገ መንግስታዊ የመብት ጥያቄ በማንሳት ህጋዊ በሆነ መንገድ እንድመለስ ህጋዊ አካሄዶቹን ተከትሎ በመሄድ ወሰን የማካለል ጥያቄያቸውን ለሚከተላቸው የመንግስት አካላት ሲያቀርቡ ቢሆንም ለረጅም ጊዜ ምላሽ ሳያገኝ እንደቆየ ለማንም ግልጽ ነው። ይህንን የወሰን ጥያቄ በማንሳታቸው ሌሎች በደሎች በቆሴ ህዝብ ላይ ሲፈጸም እንደቆየ አሁንም የተለያየ በደሎች እየተፈጸሙባቸው መሆኑን በስፍራቸው ያገኘነው መረጃዎች ያመለክታል። በመሆኑ የማዕከላዊ ኢትዮጵያ ክልል እንደ አንድ ሕጋዊና ትክክለኛ ጥያቄ ብሎ ህጋዊ እውቅና በመስጣት ጥያቄዎችውን ተቀብሎ ሁኔታን እንዲመልሱና ራሱን በራሱ እንደሚያስተዳድሩበት አስተዳደር እንዲኖሩ ማድረግ ይገባል። ስለዚህ ማዕከላዊ ኢትዮጵያ ክልል መንግስት ሰላማዊ፣ ዴሞክራሲያዊ፣ ህጋዊ በሆነ አግባብ የተሟላ መፍትሄ በመስጣት ሳንሳዊ መንገድ ታሪካዊ ዳራውን በማየት ችግሩን መፍታት ያስፈልጋል። ከዚህ ውጪ ህዝቡን የሊማት የዲሞክራሲ ሰላም ጥያቄ በኃይል ለማፈን የሚደረግ አላስፈላጊ ጫና ሕገ መንግሥቱን የሚቃረን ስለሆነ ተቀባይነት እንደሌለ ህጉን መሰረት በማድረግ ምላሽ እንዲሰጥ የህዝብ አሰራርና መልካምድር ማስፈርት በማድረግ በአካባቢው ላይ ያለውን የፍትህ ጥያቄ እንዲመልስ እንጠይቃለን። በቆሴ ቀበሌ የሚኖሩ ህዝቦች በቋንቋችን እንጠቀም፣ ባህላችን እናንጸባርቅ፣ ታሪካችንን እንግለጽ እናዳብር እንዲሁም በተወሰኑ ጉዳዮች የራሳቸውን በራሳቸው እንዲያስተዳድሩና ተገደን ጉራጌነትን ልንቀበል አይገባም በማለት ለዘመናት በተናጠልና በተደራጀ መንገድ ጥያቄውን ለሚመለከታቸው ክፍል አቅርቦ እስከ ዛሬ ድረስ ምላሽ አላገኙም። ስለዚህ ማዕከላዊ ኢትዮጵያ ክልል መንግሥት በሕገ መንግሥቱ መሠረት በሕዝብ አሰፋፈር፣ በቋንቋ፣ በማንነት የሰፈሩበትን መልካምድር እንዲይዝ መፍትሄ እንዲሰጥ እንጠይቃለን። ይህ በንድን እንዳለ ለረጅም ዓመታት በቆሴ የሚኖሩ ሕዝቦች አድያንን አልን እንጂ ሀድያ እንሆን አላንም እያሉ እኛ ግን ዝምታን መምረጥ ተገቢያ አይመስለኝም። እስቲ ከቤርተኝነት፣ ከዘረኝነት፣ ከጎሰኝነት፣ ከረገጣ በማውጣት ሚዛናዊ እይታን አይታችሁ በፊታውነት ለተጨነቁ ሕዝቦች ድምፅ እንሆን። እባካችሁ ይህን ቪዲዮን ሁላችሁም ሼር በማድረግ ለሁሉም እንድታርሱ ጠይቃለሁ። አመሰግናለሁ።